ይሄ የኛ ጀግና ማለት ነው። ይመች በቃ፣ አያችሁ፣ ልዩነቱ እንደዚህ ነው። ወንድ ልጅ የሆነ ነገር በስጨት ሲል ስልኩን አጥፍቶ ለራሱ ጊዜ ይሰጣል፣ ራሱን ይገነባል። እንደዚህ እንደ ብሩኬ እንዳያችሁት ማለት ነው። እንግዲህ ያያችሁ አደለ። ሴት ስትበሳጭ ምን ታደረጋለች? ከዛ ውሃ ቀዳዋ መልስ፣ ውሃ ቀዳዋ መልስ። ልክ እንደ ሀይሚ እንዳሆኑ ከዳኒጋ ማለት ነው። ብሽሽቅ ውስጥ እንገባለን እኛ ሴቶች። ወንድ ልጅ ግን ራሱ ላይ ይሰራል፣ እንደዚህ ራሱን ይገነባል። አሁን ብሩኬ አልተመቻችም፣ ጌታን ላይ ተመችቶኛል። ብሩኬ ቀብራራው ይመች። ራስ ላይ ገንባ፣ ራስ ላይ ኢንቬስት አድርግ። ከራስ በላይ ነፋስ። በቃ ከሆነ ይሆናል፣ ካልሆነ ከሀይሚ ጋር አይሆንም። ስለዛ ቀብረር በል የኛ ጀግናው ዛሬ። ሀይሚ በጣም አናዳኛለች። ቤተሰብ የሌለ ማለት ነው። እኔ ሀይሚ በእንደዚህ አይነት ቦታ የእውነት አልጠብቃትም። ይሄ የፉክክርና የንዴት ስራ ውስጥ ይኸው ብሩኬ ተዋለ። ከሶሲ ጋር መውጣት እንዳያችሁት፣ ከሶሲ ጋር ይመጣ ትውት አደረጋት። ራሱን ኢንቬስት አደረጋል። ራሱን ይገነባል። ራሱን ስልኩን አጣፍቶ እንደ ራሱ ጠፍቶ ራሱን መጨረሻው አያምርም። ሀይሚ፣ የብሽሽቅ ፍቅር ነው ደግሞ እንደዚህ ቱ ልጅ እኮ ነው እውነት። አሁን ብሩኬ እያሳዘነኝ ነው ከሃይሚ በላይ ማለት ነው። ቤተሰቦች የእውነቴ ነው። እኔ ሀይሚን በጣም ነበር መወዳት፣ በጣም አስተዋይት መስለኝ ነበር። ግን ስራዎቿ ብሩኬን እውነት የሚያናድድ የሚያበሽቅ ነው ስራዎቿ ማለት ነው። ይሄንንስ ዛሬ የቀለበት እንትኑ ፎቶ መፖስት ነው ምን አስፈለገው? ምንድን ነው ለውጡ? ምንድን ነው የሚያመጣው ፋይዳ? እሱ መስሚያ ውጥጥ ነው። ቡሩኬ እንደሆነ ኮ ትናንትም ተናግሯል። እና እሱ ራሱን እየገነባ ነው። ቀብራራው የእናቱ ልጅ ማለት ነው። ቡሩኬ ይመች እኔ ቴሌግራም ላይ አይቸው በጣም ነው ደስ ያለኝ በቃ የሴትና የወንድ ልዩነት ቤተሰቦች እዚህ ጋር ነው አያችሁ። ወንድ የሆነ ነገር ሲሆን ራሱን ስልኩን አጥፍቶ ራሱን ያዳምጣል፣ ራሱ ጊዜ ይሰጣል፣ ራሱን ይገነባል። ሴቷ ሴቷ ደግሞ የሆነ ነገር ስትሆን ከፍቅረኛ ጋር ብሽሽቅ ውስጥ ገባለች፣ ታይ የተባለችው ቦታ ትገኛለች፣ ደግማ ደጋግማ ማለት ነው። እና እሱ ራሱን እየገነባ ነው። ሀይሚ ግን የነበርሽበት ነገር ልክ አደለም። ሃይሚ ሀይሚ የምንወድሽናል፣ የእውነት ውስጣችንን በጣም እያሳዘንሽን ነው። ከዳኒ መራቅ አቅቶሻል። ያ ሀብን ምናልባት አድርጎበት ይሁን እንዲያመጣላት ቤተሰቦች አይመስለኝም፣ አይደል? ነው መራሱ አፈንጋ ነው በቃ። የእውነት አንዳንድ ኮሜንቶች ትክክል ናችሁ። ፈልጋ ነው ሳትፈንግ የሚሆን ነገር የለም። ብሩኬ ትናንት ኮ ብሏል፣ ምንም ሽመኛ ብትሆን ሳትፈንግ እዛ ጋር እኔ ያልፈለግኩትን ነገር በፍጹም ምንም ሽመኛ ብሆን አልቀበልም ብሏል። በሚፍታ ፊት ትናንትና ማለት ነው እና ራሷ ፈንጋ ነው እዳኔን እያገኘች አለችው። ሀይሚ የልብሽን እንግዲህ እኛ አናቅም፣ ምን እየሰራሽ እንደሆነ አናቅም። ግን ብሩኬ እንደ ሰው እንደ ወንድ ያሳዘነና ትናንት ራሱ እኔ እንጃ፣ እውነት ነው የምላችሁ። ብቻ ከባድ ነው። እኔ ብሩኬ ዛሬ ተመችቶኛል። ይመቸው፣ ቀብረሪበል ራሱን ይገማ። በቃ ከራስ በላይ ንፋስ። ህይወት ይቀጥላል። ሀይሜ ሱ ከሆነች ሰየ ነው፣ ካልሆነም ደግሞ ህይወት ይቀጥላል። ቤተሰቦች እሷ ትናንት ከሶሲ ጋር ትቷል አይደል? እሱ ይመጣል ከሶሲ ጋር አይመጣም። እኛ እንደውም አንተም ከሶሲ ጋር ተው ምናምን ስንለው ነበራለን። ብሩኬ ከሶሲም የለ ከሀይሚም የለ። ለራሱ ጊዜ ሰጥቶ ከወንድ ጓደኞቹ ጋር ዘናፈታ ይላል፣ ራሱን በጂም ይገነባል። ምርጥ ልጅ፣ ቀብራራው፣ የእናቱ ልጅ ማለት ነው። እና ይመች ብሩኬ፣ ተመችተኛል። ሀይሚ በታናደኝም ተመችተኛል። ባትለያዩብኝ ደስ ይለኛል። እውነት መናገር ሁለቱንም አልችንም። ሁለቱም ደስ ይሉኛል፣ ወዳቸዋለሁ ነው። ካልሆነ ግን በቃ ምንም ማድረግ አልቻለም። ወንዱ ራሱን ይገነባል፣ ሴቷ ደግሞ ያው ብሽሽቁ ውስጥ ገብታ እንግዲህ ራሷን በመጉዳት ነው ያለችው። ብሩኬን እየጎዳች አይደለም፣ ሀይሚያው ነው ያለችው ራሷን ከዚህ ከማይሆን ሰው ጋር ዳኒ ተብዩ ለሶሲ ያልሆነ ለሷ የሚሆን ለሶሲ ክብር ያልሰጠ ለሷ ክብር የሚሰጥ ሶሲ እና ሷ መሀል እንኳን ካያችሁት እኮ መከባበር የተባለ እንኳ መሀላቸው ላይ የለም። የእውነት ቤተሰቦች እንደዚህ አይነት ሰው ጋ ነው እንግዲህ ተጠግታ ዛሬ ብሩኬን እያስቀየመችብን እያሳዘነችብን ያለችው። አይሚችው ከስራሽ ብትመለሽ ና ወደ ራስሽ ብታስቢ ና ከዳኒ ጋም ስራ ትተሽ የቱብሽን ከዳኒ ጋ አስፈላጊ ያለነብኛ